የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና እወጃችን እንሆ ጀምሯል፣ አዳዲስና ወቅታዊ መረጃ ማስደመጡን ጀምሯል። በቅድሚያ ርዕሰ ዜናዎችን እናሰማችኋለን፣ አብራችሁን ቆዩ። በወራት ውስጥ ቦምብ ለመስራት የሚያስችል ዩራኒየም ማበልጸግ ትችላለች ሲሉ የተባበሩ መንግስታት ድርጅት የኒውክለር ኃላፊ ገለጹ። ይህ በምን ጉዳይ ነው የሚለውንም በዝርዝር ምን ይሆናል ወደ ሁለተኛው አርዕስተ ዜና ስናልፍ አሜሪካ ከኢራን ጋር ለንግግር ለመቀመጥ ተጨማሪ ጥቃት የመፈጸም ሀሳብ መተው እንዳለባት የሀገሪቱ ሚኒስትር ተናገሩ። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን እንቀርባለን። አሁን ወደ ዝርዝር ዜና እናልፋለን። አብራችሁን ቆዩ። ኢራን ቦምብ ለመስራት የሚያስችል ዩራኒየም እንደገና በወራቱ ውስጥ ማበልጸግ ለመጀመር የሚያስችል አቅም እንዳላት የተባበሩት መንግስታት ድርጅት የኒኩለር ተቆጣጣሪ ኃላፊ ተናገሩ። የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ በባለፈው ሳምንት መጨረሻ አሜሪካ በሶስት የኢራን ሚሳኤል ተቋማት ያደረሰችው ድብደባ ከባድ ቢሆንም አጠቃላይ ጉዳት አለመረብሱን ገልጸዋል። ይህ የኃላፊው ሀሳብ ዶናልድ ትራምፕ የኢራን የኒኩለር ተቋማ ሙሉ በሙሉ ተደምሷል ሲሉ ከተናገሩ ጋር ይቃረናል። እውነቱን ለመናገር አንድ ሰው ሁሉን ነገር እንደወደመና ምንም የቀረ ነገር የለም ብሎ መናገር አይቻልም ሲሉ ግሮሰሪ ቅዳሜ ለሊት ተናግረዋል። እንደ ኢትዮጵያ አቆጣጠር ሰኔ 13 ቀን እስራኤል ኢራን የኒኩላር ጦር መሳሪያ ለመስራት ተቃርባ ነበር በማለት በኢራን የኒውክሌር ና ወታደራዊ ጣቢያ ላይ ጥቃት አድርሳለች። በኋላም በኋላም አሜሪካ ጥቃቱን በመቀላቀሏ ሶስት የኢራን የኒውክሌር ተቋማት ፎርድ ናታዝ እና ኢስፋሃም ላይ ከባድ ቦምብ ድብደባ አካሂዳለች። ከዚያን ጊዜ ጀምሮ ነው። በኒውክሌር ተቋማት ላይ የደረሰው ትክክለኛ የጉዳት መጠን ግልጽ አይደለም። ቅዳሜ ዕለት ግሮሲ የቢቢሲ አሜሪካ የሚዲያ አጋር ለሆነው ሲቢኤስ ኒውስ እንደተናገሩ ከሆነ ቴህራን በወራቱ ውስጥ ጥቃት ጥቂት ሴንትሪፊጅ ማብለያዎች በማሽከርከር የበለጸገ ዩራኒየም ያመርታል ብለዋል። አክለውም ኢራን አሁንም የኢንዱስትሪና ቴክኖሎጂ አቅም ይዘዋል፣ ስለፈለጉ ይህንን እንደገና መጀመር ይችላሉ ብለዋል። የተባበሩት መንግስታት ድርጅት የኢራን የኒክለር አቅም አሁን ሊቀጥል እንደሚችል ሲጠቁሙ የመጀመሪያ ተቋም አይደለም። በዚህም ሳምንት መጀመሪያ ላይ ፔንታጎን የደህንነት ተቋም ግምገማ አሜሪካ ጥቃቶች የኢራን የኒክለር መርሃ ግብር በወራት ብቻ በኋላ እንዲመለሱ አድርጓል ሲል ተናግሯል። ትራምፕ የኢራን የኒክለር ተቋማት ሙሉ በሙሉ ወድመዋል ሲሉ በቁጣ ምላሽ የሰጡት ሲሆን የመገናኛ ብዙኃን በታሪክ ውስጥ ስኬት ከሆኑ ወታደራዊ ጥቃቶች አንዱን ለማሳነስ መሞከር አድርገዋልን ሲሉም ከሰዋል። ለጊዜው ኢራንና እስራኤል የተኩስ አቁም ስምምነት ለማድረግ ተስማምተው ነበር። ትራምፕ ኢራን ዩራኒየሟ እንደገና እንደምታበልጽግ የሚያሳይ መረጃ ካገኙ ደግሞ ያለማቅማማት ድብደማ ለመፈጸም እንደማያወላውሉ ተናግረዋል። አሁንም ቢሆን ይህንንም ያሉት ትራምፕ ኢራን በኩሏ ምን ያህል ጉዳት እንደደረሰባት እርስ በርሳቸው የሚጋጩ መልእክቶች አስተላልፋለች። የኢራን ጠቅላይ መሪ አያቶላ አሊ ሃሚኒ ካሚኒ ባለፈው ሐሙስ ዕለት ባደረጉን ንግግር ጥቃቱ ምንም ፋይዳ የለውም ብለዋል። ከውጭ ጉዳይ ሚኒስትር አባስ አራግቺ ግን ከመጠን በላይና ከባድ ጉዳት መድረሱን ተናግረዋል። ኢራን ከመንግስታቱ ድርጅት የኒውክሌር ተቆጣጣሪ ጋር ያላትን የሻከረ ግንኙነት ረቡዕ ዕለት ፓርላማ ከአቶሚክ ተቆጣጣሪ ጋር ያላትን ትብብር ለማስቆም ሲወስኑ ኤጀንሲው ከእስራኤልና ከአሜሪካ ጋር ወግኗል ሲል ወንጅለውታል። የተባ የተባበሩት መንግስታት ድርጅት ባለፈው ወራት ቴሄራንን ከ20 ዓመታት በኋላ ለመጀመሪያ ጊዜ ገባችው ግዴታ ጥሳለች ማለቱን ተከትሎ ሁለቱ ሀገራት ኢራንና አጥቅተዋል። ኢራን የኒኩሌር መርሃ ግብሯን በሰላማዊ ጥቅም ብቻ እንደሚውል በተደጋጋሚም ተናግራለች። ኢራን ከመንግስታቱ ድርጅት ጋር ለመስራት ፍቃደኛ ባይሆንም ግሮሲ አሁንም ከቴህራን ጋር ለመደራደር እንደሚችል ተስፋ አደርጋለሁ ብለዋል። ከኢራን ጋር ቁጭ ብዬ ይህንን ጉዳይ ማየት አለብኝ። ምክንያቱም በስተመጨረሻ ላይ ይህ ሁሉ ነገር ከወታደራዊ ጥቃት በኋላ ዘላቂ መፍትሄ ሊኖር ይገባል። ያ ደግሞ ዲፕሎማሲ መፍትሄ ሊሆን አይችልም ብለዋል። እንደ አውሮፓውያን አቆጣጠር 2015 ከዓለም ሀያል ሀገራት ጋር በተደረገ የኒኩሌር ስምምነት ኢራን 36 በመ ከመቶ በላይ ዩራኒየም እንዲታበለጽግ አልፈቀደም ነበር። በዚያም ያህል መጠን የበለጸገ ዩራኒየም ለኒውክለር ኃይል ማመንጫ ነዳጅ ለማቅረብ የሚያስፈልገው ደረጃ ያሟላ ነው ተብሏል። ከዚህም በተጨማሪ ለ15 ዓመታት በፎርድ የኒውክለር ተቋም ምንም አይነት ዩራኒየም ማበልጸግ አልተፈቀደላትም። ሆኖም ትራምፕ በመጀመሪያው ስልጣን ዘመናቸው ስምነቱ ኢራን ቦምብ ለመስራት የሚወስድ መንገድ ለማስቆም በጣም ጥቂት ነገር ብቻ ነው ያከናወነው በማለት ማዕቀብ ጥለዋል። ኢራን በምላሹ ከተባበሩ መንግስታት ድርጅት ጋር ዩራኒየም በማበልጸጋ የገባቸው ስምነት ተሳለች። ደረፒ አቆጣጠር በ2021 ፎርድ ዩራኒየም ማበልጸግ የጀመረች ሲሆን የመንግስታቱ ድርጅት ተቆጣጣሪ ዘጠኛ ኒውክሌር ቦምብ መስራት የሚያስችል 60 በመቶ የበለጸገ ዩራኒየም አከማኝታለች ሲል ሪፖርት አድርጓል። አሜሪካ ከኢራን ጋር የሚደረገው ዲፕሎማሲያዊ ውይይት እንዲትቀጥል ከምትፈልግ ከሆነ ቴህራን ላይ ተጨማሪ ጥቃቶች የመፈጸም ሀሳብ መተው እንዳለባት የኢራን የውጭ ጉዳይ ሚኒስተር ለቢሲ ተናገሩ። ምክትል ሚኒስትሩ ማጂዲ ታክት ራቫንቺ የትራምፕ አስተዳደር ወደ ድርድር ለመመለስ እንደሚፈልግ በአደራዳሪ በኩል ለኢራን መግለጹ አስታውቋል። ይሁን እንጂ እጅግ ወሳኝ ጥያቄ ሲሉ በጠቀሱት ንግግር የሚካሄድበት የሚፈጸሙ ተጨማሪ ጥቃቶች በተመለከተ አቋማቸውን ግልጽ አላደረጉም ብለዋል። ሰኔ 6 2017 እንደ ኢትዮጵያ አቆጣጠር የተጀመረ የእስራኤል ወታደራዊ ዘመቻ ከሁለት ቀን በኋላ በሞስካት ሊካሄድ የታቀደው ስድስተኛው ዙር በዋናነት ቀጥተኛ ያልሆነ ንግግሮችን እንዲያካሂዱ አድርጎ ነበር። ነገር ግን ያ ሳይካሄድ በመቅረቱ አሜሪካ በሶስት የኒውክሌር ጣቢያዎች ላይ ቦምብ ጥቃት መፈጸሟ እስራኤልና ኢራን ውስጥ በቀጥታ ተሳትፋለች። ኢራን ለሰላማዊ ዓላማ ስትል የምትገልጸው ዩራኒየም የማበልጸግ እቅዷን በተመለከተ በአቋሜ እንደምትጸና የሚናገሩት ዶክተር አራግቺ ቴሄራን በድብቅ የኒውክሌር ቦምብ ለማዘጋጀት እየተንቀሳቀስነች ነች የሚለውን ክሶች ውድቅ አድርገዋል። ኢራን ለምታካሄደው ምርመራ መርሃዊ ግብር የኒውክሌር ቁሳቁስ እንዳታገኝ ተከልክላለች። ለዚህም በራሳችን አቅም ነው መተማመን ነበረብን ብለዋል። ደረጃው ውይይት ሊደረግበት ይችላል፣ አቅሙ ውይይት ሊደረግበት ይችላል። ነገር ግን ማበልጸግ የለባቸውም። የማበልጸግ ደራጃቸው ዜሮ መሆን አለበት። ከዚህ ካልተስማማችሁ እናፈነዳቸዋለን ብሎ መናገር ይህ የጫካ ሕግ ነው ሲሉ የውጭ ጉዳይ ሚኒስትሩ ተናግረውታል። ሰኔ ስድስት ላይ ጥቃት የጀመረችው የኢራን የኒኩሊርና ወታደራዊ ጣቢያዎች ኢላማ በማድረግ እንዲሁም የሀገሪቱ ወታደር አዛዦች እና ሳይንቲስቶችን በመግደል ሲሆን ለዚህ ድርጊቱ ያቀረበችው ምክንያት ቴህራን የኒኩሊር መሳሪያ ለመገንባት ተቀርባለች በሚል ነበር። ኢራን ለነዚህ ምላሽ መስጠት እስራኤል ላይ ሚሳኤል ጥቃት በመፈጸም ነበር። 12 ቀን በቆየው በዚህ ግጭት አሜሪካ ፎርድ፣ እና ናታስ ኢስፋሃን የተባሉ ሶስት የኢራን የኒኩሊር ጣቢያዎች ቦምብ ጥላለች። በዚህም የአሜሪካ ጥቃቶች በኢራን የኒኩሊር ፕሮግራሟ ላይ ምንም ያህል ጉዳት እንዳደረሱ ግልጽ አይደለም ታክ ትራቫንችም ይህን በተመለከተ ትክክለኛ ግምገማ መስጠት እንደማይችሉ ተናግረዋል አለም አቀፋዊ የአቶሚክ ኢነርጂ ኤጀንሲ ኃላፊ ራፊኤል ግሮሲ በበኩላቸው በድብደባው ከፍተኛ ጉዳት ቢያስከትልም በደረሰው ጉዳት ሙሉ በሙሉ ውድመት አይደለም ብለዋል የአሜሪካው ፕሬዚዳንት ዶናልድ ትራምፕ አንጻሩ የኢራን የኒክሌር ተቋማት ሙሉ በሙሉ ተደምሰዋል ሲሉ ተናግረዋል ግሮሲ ኢራን በወራት ውስጥ እንደገና ዩራኒየም የማበልጸግ የመጀመር አቅም እንዳላ ሲገልጹ የሀገሪቱ የውጭ ጉዳይ ሚኒስትር በዚህ በሰጡት ምላሽ ጉዳዩ እንደዛ መሆን እንደማያውቁ ጠቅሰዋል ኢራን እያለም አቀፋዊ የኒውክሌር ሀይል ኤጀንሲ ጋር ያላትን ግንኙነት ከጊዜ ወደ ጊዜ እየተሻሻለ መጥቷል። ባለፈው ሳምንት ረቡዕ የኢራን ፓርላማ ኤጀንሲው ከእስራኤልና ከአሜሪካ ወግኗል በሚል ከተቋሙ ጋር የሚደርገውን ትብብር ለማቋረጥ እንቅስቃሴ አድርጓል። ትራምፕ በበኩላቸው ኢራን አሳሳቢ በሆነ ደረጃ ዩራኒየም ማበልጸግ እንደምትችል መረጃ ካረጋገጡ በድጋሚ ኢራንን በቦንብ ማጥቃት ሙሉ በሙሉ እንደሚያስቡትም ተናግረዋል። ትራምፕ በዚህ ሳምንት ከኢራን ጋር ውይይት ሊካሄድ እንደሚችል ቢጠቀሙ መታክ ትራቫንች ግን ንግግሩ ሊደረግ የሚችል በሚልበት ቀን በተመለከተ እንዳልተስማሙ እንዲሁም በአጀንዳው ምንም ጉዳት ላይ እንደማያተኩር እንደማያውቁ ገልጸዋል። የኢራን ምክትል የውጭ ጉዳይ ሚኒስትር በአሁኑ ወቅት በውይይት ላይ እየተሳተፍን እያለ የጥቃት ድርጊት በድጋሚ ልናይ እንችላለን ወይም ለሚለው ጥያቄ መልስ እየፈለግን ነው ብለዋል። አሜሪካ ከዚህ በጣም አስፈላጊ ጉዳይ ላይ በጣም ግልጽ መሆን አለባት፣ እንዲሁም ለእንዲህ አይነቱ ውይይት አስፈላጊ የሆነ መተማመን ለማምጣት ምን ሊያቀርቡልን እንደሚችሉ መግለጽ አለባቸው ሲሉ ተናግረዋል። ኢራን ከተጣለባት ማዕቀብ እፎይታ ለማግኘት በአገሪ ኢንቨስትመንት እንዲኖር ለማድረግ ሲባል የኒኩሌር ፕሮግራሟ ስምነት አካል እንደሆነ የመፍቀድ ጉዳይ በድጋሚም ታጤ ነው እንደሆነ የተጠየቁት ታክትራቫ እንጂ ለምን እንዲህ አይነት ሀሳብ እንስማማለን ሲሉ መልስ መልሰው ጠይቀዋል። ዩራኒየም እስከ 60 በመቶ ማበልጸግ ጨምሮ ኢራን የኒኩሌር ፕሮግራሟ ለሰላማዊ ዓላማ የሚከናወን እንደሆነ አጽንኦት ሰጥተዋል። እንደ አውሮፓ አቆጣጠር 2015 ከዓለም ሀያል ሀገር በፈጸመ የኒኩሌር ስምነት መሰረት ኢራን የኒኩሌር ለንግድ ለንግድ የኒኩሌር ሀይል ማመንጫ የሚያስፈልጉ ከ3.6 በመቶ የንጽህነት ደረጃ ላይ ጉዳይ ለማበልጸግ አልተፈቀደላትም። በፎርዶ የኒክሌር ተቋማት ለ15 ዓመታት ማንኛውም ማበልጸግ እንዳታከናውን ገደብ ተጥሎባት ነበር። ይሁን እንጂ ትራምፕ 2018 በመጀመሪያ ስልጣን ዘመናቸው ወት ኢራን የኒክሌር ቦምብ እንዳትገነባ ያለው አስተዋጽኦን ብዛም ነው በማለት አገራቸው ከስምነቱ የዋጡ ሲሆን አሜሪካ ጥላቸው የነበረው ማዕቀቦች ወደነበሩበት መልሰዋል። ኢራን ለነዚህ ምላሽ የሰጠችው በተለይ ከማበልጸግ ጋር በተያያዙ ገደቦች ላይ የምትፈጽመው ጥሰት ከጊዜ ወደ ጊዜ በመጨመር ነው። በ2001 በፎርድ የኒክሌር ተቋም ማበልጸግ ያመለሰ የጀመረ ተጨማሪ ሲሆን ዘጠኝ ኒውክለር ቦምብ ለማምረት የሚያስችል 60 በመቶ የበለጸገ ዩራኒየም ማከማቻ ላይ ተብሎም